ዛሬ ፀጉራችሁ ለሚነቃቀልባችሁ በተለይ ለሚረግፍባችሁ እና ለሚነቀል ከስሩ ለሚወጣባችሁ ምርጥ መፍትሄ ነው እና የዛሬ ቪዲዮ እስከ መጨረሻ ብታዳምጡት ለእናንተም ይጠቅማቸዋል። እኔ እኔ ራሴ እዚህ ችግር ውስጥ ስለነበርኩ ማለት ነው። የሳሙንና እንዲሁም ደግሞ ትናንት ዶክተር ጋር ሄጄ ዶክተሪን ጠይቄ የተነገረኝም እነግራችሁ ይሆናል። ሰላም ቤተሰብ እንዴናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ትርፍ ይበልልኝ ዛሬ ጊዜ ለፀጉራችሁ ለመነቃቀል ለሚነቃቀልባችሁ የሚነቃቀልባችሁ ለሚረግፍባችሁ ሰርችም አድርጌ እንዲሁም ደግሞ እኔም ከዚህ በፊት ሰርቸዋለው። ነገር ግን ደግሞ በጣም እየባሰብኝ ሲመጣ ዶክተሪንም ጠይቄ ነበር ማለት ነው እና በጣም ምርጥ ለጸጉራችሁ መነቃቀል የሚያቆምላችሁ በተለይ ጭንቀት ጭንቀት ካለባችሁ፣ ሀሳብ ካለባችሁ ይህንን ትሪትመንት ከመጠቀማችሁ በፊት እነዚህ ነገሮች ብታስወግዱ በጣም አሪፍ ነው። ይሄ እኔ ከዶክተሬ እየተባልኩት ነው የምነግራችሁ፣ እና እውነት ነው። የሰው ልጅ ሲጨነቅ ሲያስብ፣ በምንጨናነቅበት ሰዓት እኛ ስትረስ ውስጣችን በሚበላው ሰዓት በቃ ጸጉራችን በጣም ይነቀላል እና ያው እኔም ግራ ስለገባኝ ነው ዶክተሬን የጠየቅኩት። እና ሰሞኑ ትንሽ በቃ ትንሽ ያናክል፣ ያው ጭንቀት ላይ አልነበርኩም፣ ያናክል ግን አላደል፣ ሰው የሰው ልጅ ናችሁ ልታስቡ ልትጨነቁ ትችላላችሁ። ሆኖም ግን ፀጉር ትሪትመንት እያደረግኩለት እያደገ ቢሆንም እየተነቀለ ነበር። በቃ ከስሩ ሲነቀል በጣም ነበር የደነገጥኩት። ማርያምን የምሬ ነው። በጣም ነው የደነገጥኩት። እና በቃ አለ አይደል ለጸጉራችሁ ንቅል ብሉት በሚወጣ ሰዓት ምን ተፈጠረ ብላችሁ ነው የምታስቡት ማለት ነው። እና ለማንኛውም ጭንቀት ብታቆሙ እንዲሁም ደግሞ ሀሳብ ብታቆሙ እሱም ነግራችሁ ይሆናል። እና ወደ አሰራሪ ሲሄድ የተጠቀምኩት እኔ እዚች ጋር ዝንጅብል ተጠቅም ያለው። እንዲሁም ደግሞ ቁርንፍድና ጥቁር አዝሙድ ተጠቅም ያለው ትንሽዬ ማለት ነው። ጥቁር አዝሙድና ቁርንፍዱ በዚህ መልኩ እሳት ላይ አምሸዋለው ትንሽ። ይህ ቪዲዮ የምሬ ነው ስሙ ይጠቅማቸዋል ማለት ነው። ፀጉራችሁ በተለይ ለሚነቃቀልባችሁ ከጤና ጋር የተያያዘ ካለ ችግር ካለባችሁም ያንን ለመገር ለመቅረፍ ይረዳቸዋል። እና ከዛ በኋላ እሱን እንደዚህ ካመስኩ በኋላ መፍጫ አምጪቼ በመፍጫ ነው የፈጨሁት። በመፍጫ ከፈጨው በኋላ ዝንጅብሉንም እንዲሁም ደግሞ ሮዝሜሪ፣ ከዛ ደግሞ ወራ አልጋር ካላችሁ እኔ ረስቼ ነው እንጂ ነበረኝ። ወራ አልጋር ወይም የአውሮ ቅጠል ሌላ አውሮ ቅጠል ቅጠል ነው ሲሉት ሰምቦት በኢትዮጵያና እሱን ካላችሁ ወይም ደግሞ አረቦቹ በአብዛኛው ጊዜ እኔም እዚህ እጠቀመዋለሁ። ለዶሮ በሚቀቀል ሰዓት ምርጥ ሽታ ይኖረዋል ይሰጣል፣ ለዶሮ ሽታው ማለት ነው እና ለእሱ የሚጠቀሙትን እሱ በጣም አሪፍ ነው እና እዚች ጋ ዝንጅብሉ እንዳያችሁት ፈቀፈኩት። ለምን የፈቀፈኩት እኔ ጥቅሙ በደንብ እንዲሰጠኝ ፈልጌ ነው። የምሬ ነው የምላችሁ። ጸጉሬ በቃ ይሄ አስራ አምስት ቀን በተለይ እኔ አላቅም በቃ ማለት ምን ተፈጠረ ብዬ ነው በቃ ያሰብኩት ማለት ነው። እንደዛም እየተንከባከብኩት ነው። አዎ ከለሩ አሪፍ ነው። ርዝመቱ ምንም ያናክል እንትን የሚለኝ ነገር የለም። ነገር ግን በቃ እየተነቀለ ሲወጣ በቃ ትደነግጣላችሁ ሰው ናችሁና። በጣም ነበር የደነገጥኩት። ከዛ በኋላ እዚች ጋር እየጨመርኩት እኔ ፍረሽ ሮዝሜሪ አንድ አንድ ዘለላ ወይም አንድ እንትን የሚሆን እሱን አጥቤ ጨምሬበታለሁ ማለት ነው። ከዛ ውሃ የሚበቃችሁን አክል ውሃ መጨመር ነው። አንድ ግላስ ውሃ ነው የጨመርኩት። ከዛ በኋላ ይህኛውን ከእንትን ካላችሁ በኋላ ነው ቢያንስ ለ15 ደቂቃ ወይም ደግሞ ለ10 ደቂቃ ሰዓት ላይ ታውሉታላችሁ፣ ወይም ደግሞ ሙቅ ውሃ ጨምራችሁ በማግስቱ ለ24 ሰዓት አስቀምጣችሁ በማግስቱ ጸጉራችሁን በደንብ መሳጅ ብታደርጉ አሁን አሳያቸዋለሁ፣ ጸጉር እንዴት መሳጅ እንደማደርገው ና ጸጉር በደንብ መሳጅ ሲደረግ ከዛ በኋላ እነዚህ ነገሮችን የመነቃቀልን ጸጉር የመነቃቀልን እንትን ይቀንሳል። ነገር ግን ምንድነው እንደነገርኳችሁ ዶክተሬ በጣም በቃ እንዳየችኝ ነው የምር እንደዚህ እንደዚህ ስላት በቃ አይ ስትረስ አለብሽ ነው ያለችኝ። በቃ ቀጥታ ማለት ነውና እውነት ለመናገር ያው እኛ ሴቶች በተለይ ደግሞ ሰው ሀገር ስንኖር ቤተሰብ አለ ምን አለ ታስባላችሁ። እና ያው ባለቤት የራሱ ተናገሪ ምንድን ነው ችግርሽ እያለኝ ነበር። ንገሪያት ቢያንስን የማትነግርኝን ለእሷ ንገሪያት እያለኝ ነበር። እውነት ነው እምላችሁ ያው እኔ ለቪዲዮ ብዬ አይደለም ይሄ ነገር እና እውነት ያው በማንኛውም ሰው የሚከሰት በማንኛውም ሰው ጤና ዙሪያ የሚከሰት ነገር ሲኖር ሲኖር አንዳንዴ የሚያሳስባችሁ ነገር ሲኖር ዶክተር ትጠይቃላችሁና፣ ለማንኛውም የደም ምርመራ አድርጊ ብላኛለች። የደም ምርመራ አደርጋለሁ ማለት ነው። ውጤቱም ደግሞ ብነግራችሁ ይሆናል እንደ እግዚአብሔር ፈቃድ ግን ሰላም ይሆናል ብዬ አስባለሁ። ምክንያቱም አንዳንዴ የታይሮድ ችግር ካለባችሁ ሴቶች ፀጉራችሁ በጣም ይነቃቀላል እንዳለችኝ እሷ። ታይሮድ ካለባችሁ እንዲሁም ደግሞ የደም በደም ውስጥ ብቻ ይታወቃል እና ጤናችን ግን በየስድስት ወሩ ብትመረመሩ ተመርምራችሁ በተለይ ፀጉራችሁ እንደዚህ ንቅል ለሚልባችሁ በታይ ጭንቀት ከሌለባችሁ ጭንቀት ካቆማችሁ ወይ በጤና ዙሪያ ምርመራ ማድረግ ያለባቸሁ ብዬ ነው ማስበው ማለት ነው ያው ዶክተርም እንደነገረች እና እሱን ምርመራ አደርጋለሁ። እንደ እግዚአብሔር ፍቃድ ግን ጭንቀት ከእንግዲህ አልጨነቅም። ጭንቀትም የለብኝም አሁንና በተቻለኝ አቅም ለማስወገድ ሞክራለሁ። እናንተም ጸጉራችሁ በጣም ለሚነቃቀልባችሁ እንደዚህ ጭንቀት ሀሳብ ካለባችሁ ሀሳብ ጭንቀት አቁሙ። በቃ ማለት የሰው ልጃው፣ እኛ ሰውነንና ሳናስብ አንኖርም። ነገር ግን እራሳችን ነው የምንጎዳው ማለት ነው። ጸጉራችንም ሆነ ሰውነት አካላችን በቃ ከአይምሯችን ጋር የተያያዘ ነው እና አይምሯችሁ ፍሪ ሲሆን፣ አይምሯችሁ ኖርማል ሲሆን፣ ጸጉራችሁ ያድጋል፣ ፀጉራችሁ ይፋፋል። ግን አይምሯችሁ በሚያዝበት ሰዓት ምንም በቃ እረፍት አታገኙም ማለት ነው እና ለማንኛውም ጸጉሬን በዚህ መልኩ ውጭ ነበር ዛሬ ለምን ውጭ አልቀርጽላችሁም ብዬ ውጭ ወጥቼ እንትኑን ካጠለልኩ በኋላ ያው ዛሬ ወደ ሀሳቢ ነው ቀጥታ የገባሁት ማለት ነው። ይጠቅማችኋል ስላልኩ ነው እና እኔ ያው ተነግሮኝ ማስኬደውን ነገር ለእናንተም ይጠቅማል ብዬ ነው እና ይጠቅማችኋል ብዬ አስባለሁ። በእርግጠኝና መቶ ፐርሰንት ይጠቅማችኋል። ከተጠቀማችሁበት አንዳንደኛ ያው የሚጠቅመን ነገር አንፈልግም እንጂ ማለት ነው ከዛ በኋላ ጸጉሬ በደንብ ነው መሳጅ ያደረግኩት። አሁን መሳጅ ማድረግ ያዋሳያችኋለሁ እንዲሁም ደግሞ ስር ስሩ እንዲሁም ውስጡ ውስጡ ራሱ ከካሜራ ጀርባ በደንብ ነው የጨመርኩበት እና እናንተ ካሜራውን እንትን ቪዲዮን እንዳይረዝምባችሁ በሚል ማለት ነው። ቪዲዮ ሲረዝም ደግሞ ሰውም ማያየም እና ቪዲዮ እንዳይረዝምባችሁ ያው ብዙ ሰዓት የማይፈጅባችሁም ለአስር ደቂቃ፣ ለአምስት ደቂቃ ጊዜ ሲኖራችሁ ሰዓት ሲኖራችሁ ጸጉራችሁን ብትንከባከቡ እንዲሁም ደግሞ እንደነገርኳችሁ ጭንቀት ሀሳብን ቀነስ አድርጋችሁ እግዚአብሔር ደግሞ ይረዳቸዋል ለሁሉም ነገር ማለት ነው። ፈጣሪ እርዳን ብቻ በዚህ መልኩ እንትን ካልኩ በኋላ ወይኔ ቪዲዮ እኮ ረዘምብኝ እግዚአብሔርን መሳጅ ማድረጊያ ይሄኛው ብታገኙ በጣም አሪፍ ነው። የምር በጣም የሆነ መሳጅ ስታደረጉ ራሱ እረፍት ይሰጣቸዋል፣ የሆነ ደስ የሚል ስሜት አለው እና ቢያንስ በዚህኛው መሳጅ ብታደርጉት ጸጉራችሁን እንደፈለጋችሁ ቢያንስ እጃችሁን እጃችሁ ጥፍራችሁ፣ ራሱ ቆዳችሁን እንዳይጎዳ ከፈለጋችሁ እንደዚህ መሳጅ ማድረጊያው ቢኖራችሁ አሪፍ ነው። እንዲሁም ደግሞ አንድ ኤሌክትሪክ አይቼ ነበር እኔ እና እዚህ ግን አላየውም። ያው ግን ይሁኑ ሌሎች ሲያረጉ በኤሌክትሪክ ነው፣ እንደዚህ አይነት ሆኖ ኤሌክትሪክ እንዴት ደስ እንደሚል ግን በቃ በሱ ብቻ ከፍት አርጋችሁ በቃ እንደፈለጋችሁ ጸጉራችሁ መሳጅ ያደርግላቸዋል። ለማንኛውም ግን በዚህ መልኩን ጸጉሬ በደንብ መሳጅ አድርገዋለሁ እኔ ከካሜራ ጀርባን በደንብ መሳጅ አድርገዋለሁ። ለእናንተ ግን ለማሳየት ያከ ነው እንደዚህ ማለት ነው። በተረፈ የዛሬ ቪዲዮ ይመስል ነበር። ቪዲዮን ከወደዳችሁ ሰብስክራይብ ማድርጉ፣ ላይክ ማድርጉኝ፣ ሼር ማድርጉት እና በሌላ ቪዲዮ እንገናኛለን፣ እንደ እግዚአብሔር ፍቃድ። በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እንደ እኔ እንደዚህ የተቸገራችሁ ካላችሁ ደግሞ ያው በነገራችን ላይ ከባሰባችሁ ከባሰባችሁ እውነቴን ነው የምላችሁ፣ በጤናችሁ ዙሪያ አትደራደሩ፣ ዶክተር አማክሩ ባይ፣ መልካም ቆይታ ይሆንላችሁ።